በኒውዮርክ ሲቲ አሜሪካን ሀገር በተካሄደው ሰማንያኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ግብጽ ኢትዮጵያን ስትወነጅል ዋለች። ናለው ክቡር ቸርማን፣ እኔ ሀገሬን ግብጽን በመወከል የኢትዮጵያዊ ተወካይ በሰጠው እርባና ቢስ የሆነ ሀገሬን የመወንጀል ተግባር ምላሽ እንድሰጥ እድሉ ስለተሰጠኝ አመሰግናለሁ ሲሉ ንግግራቸውን የጀመሩት የሀገሪቱ ተወካይ በመጀመሪያ ስለ ኢትዮጵያ ግድብ በውጭ ጉዳይ ሚኒስትራችን በኩል በግልጽ እንደተነገረው ግድቡ ማንኛውንም ህጋዊ ያካሂድ ወይም አለም አቀፍ ሳይንሳዊ የአንድን ሀገር ማለትም የኢትዮጵያን ፍላጎት ብቻ አማክሎ የተገነባ ግድብ ነው። ከዚህ በተጨማሪም ኢትዮጵያ በአፍሪካ አህጉር ውስጥ ሰላም እንዳይኖር ብዙ እንቅስቃሴዎች እያደረገች ትገኛለች። ለምሳሌ ያክል ብንመለከት፣ አንደኛ እህት ሀገር ሶማሊያ ሀገር መሆኗን እውቅና የሰጠች ሀገር ሆና ሳለ በሀገሪቱ ውስጥ ሉዓላዊነቷን በሚቃረን መልኩ አንድነት እንዳይኖራት ሶማሊያና ሶማሊላንድ በማለት እየከፋፈለች ሰላም እንዳይኖር እያደረገች ያለች ሀገር ነች። ሁለተኛ የሀገረ ሱዳን አካል የሆነውን አልፋሽካን በተደጋጋሚ በማጥቃት የሀገሪቱን ሀብት እየዘረፈች ያለች ሀገር የኔቱ ግብጽ ሳትሆን ኢትዮጵያ ነች። ሶስተኛ የሀገሯ ወታደር ከዩኒስፓ ሰላም አስከባሪነት የተባረረው የኔቱ ሀገር ግብጽ ሳትሆን የኢትዮጵያ ወታደር ነው። አራተኛ ቀይ ባህርን ወደብ እናገኛለን በሚል ፕሮፓጋንዳ ህዝቧን በማታለል በኤርትራ ላይ ጦርነት እያወጀች ያለች ሀገር የኔቶ ሀገር ግብጽ ሳትሆን ኢትዮጵያ ነች። አምስተኛ ከአፍሪካ ዩኒየን ሰላም አስከባሪ ውጭ የሆነ የጦር ሰራዊት በሶማሊያ ሀገር ውስጥ እያንቀሳቀሰች ያለች ሀገር ነች ኢትዮጵያ በማለት ሀገራችን ኢትዮጵያን ሲዘልፏትና ሲሆነችሏት ከቆዩ በኋላም በመጨረሻም ከዚህ ድርጊቷ እንድትቆጠብ ሲሉ እንግርግሪያ እና ማስጠንቀቂያ ሰጥተዋል።